አስርቱ የዙልሂጃ ቀናቶች ቀናቶች እንነጋገራለን። በተለይም በአስርቱ የዙልሂጃ ቀናቶች ውስጥ ሙስሊሞች መድረግ የሚገባቸውን አምልኳዊ ተግባራቶችን በተመለከተ እንቃኛለን። በእርግጥ ስለ ሀጅ ሲወሳ ሀጅ ትልቅ የሆነ የሙስሊሙ ማህበረሰብ ሀብት ነው ማለት እችላለሁ። ምክንያቱም በሀጅ ወቅት ውስጥ ኢብራሂም አለ ሰላም፣ እስማኤል አለ ሰላም የላቁ ደረጃ እንዳላቸው ያየነበት ተጨባጭ ሁኔታ ነው። መልክተኛችን አለ ሰላቱ ወሰላም ይህንን ታላቅ ክስተት ይህንን ታላቅ ድርጊት መልክተኛው አለ ሰላቱ ወሰላም ሪቫይቭ አድርጓሉ። የኢብራሂም አለ ሰላምን ለገሴ እንሻ አላህ ሱብሃነሁ ወተዓላ ስለ ኢብራሂም አለይሂ ሰላም ስለ ኢስማኤል አለይሂ ሰላም እና ስለ ሀጅ የምናውራበት ብዙ ጊዜ ላይኖረን ይችላል። ነገር ግን እንሻ አላህ በእነዚህ አስርቱ ቀናቶች እንደ ሙስሊምነታችን ከኛ የሚጠበቁ ተግባራቶችን በተመለከተ እንቃኛለን። እናም እንሻ አላህ ሱብሃነሁ ተዓላ አላህ በሱረቱል ፈጅር ማዕራፍ 89 ከቁጥር አንድ እስከ ሁለት ላይ ወልፈጅር፣ በእርግጥ እምላለሁኝ ይላል አላህ። አላህ የሚምልበት ነገር ጉዳዩ በጣም አጀንዳ ነው። ወልፈጅር

ማንኛውም ተግባር ማንኛውም ተግባር አይሰራም የበለጠ የበለጠ ድንቅ ተግባሮቹ የሚባሉት በእነዚህ አስርቱ ቀናቶች ውስጥ የሚሰሩ ተግባራቶች ናቸው አሉ። ሰሃቦቹ በጣም ተደነገጡ። በጣም ሀታ ጂሃድን ቢሆን እንኳን አሉ ናዕመሉ መልእክተኛ አለይሂ ሰላቱ ወሰላም ጂሃድም እንኳን ቢሆን ከነዚህ አስርቱ ቀናቶች ውስጥ ከሚሰራው ስራ የሚበልጥ አይደለም አሉ። እንደዚህ አስርቱ ቀናቶች ውስጥ የሚደረጉ መልካም ኢባዳዎች በእርግጥ ከነ ጂሃድ እንኳን የበለጡ ናቸው። ምናልባት እንኳን ምናልባት ይበልጠዋል ተብሎ የሚታሰበው መልእክተኛ አለይሂ ሰላቱ ወሰላም ሲያስቀምጡት ጂሃድ አድርጎ ጂሃድ የሚያደርገው በአካሉ በነፍሱ ብቻ አይደለም ነገር ግን ገንዘቡም እርሱም ለጅሀድ ወጥተው ሁለቱም ሳይመለሱ ከቀረ በዛው የሄደ እርሱ ምናልባት ሊበልጥ ይችላል ብሎ መልክተኛው ዓለይሂ ሰላቱ ወሰላም ገልጸዋል። ይህን ያህል ነው ፈድሎ ወይም ትልቁ ይህ አቡ ዳውድ እና ቡኻሪ የዘገቡት የሐዲስ ሰንሰለት ውስጥ እናገኛለን። አብድላህ ብን ዑመር ረዲያላሁ ተዓላ አንሁም ሲናገሩ መልክተኛው ዓለይሂ ሰላቱ ወሰላም በእነዚህ አስርቱ ቀናቶች የሚደረጉ ተግባራቶችን የመጀመሪያው ላኢላሀ ኢላላህ

ያለፈውም ሆነ የሚመጣው የአንድ አመቱ ወንጀል ይታበስለታል። ሱብሓነከ ያረብ ሱብሓነከ ያረብ። ያለፈውን የአንድ አመት ሙሉ ወንጀል የሚመጣውንም የሚቀጥለውም አንድ አመት ወንጀሉ ይታበስለታል። ታዲያ ለዚህ ትልቅ ሽልማት፣ ለዚህ ትልቅ እድል ለመብቃት ሁላችንም ልንቻኮል ይገባል ነው። በእነዚህ በአስርቱ የዙል ሂጃ ቀናቶች ውስጥ ልናደርጋቸው የሚገቡ ተግባራቶች ምንድን ናቸው? መልካም ተግባራቶች በዋነኝነት አምስቱን ጠቁማቸዋል። በዋነኝነት የመጀመሪያው ጾምን በተመለከተ አሁን አቡ ቀታዳ ያወራልን ሐዲስ ተመልክተን ማለት ነው። ምክንያቱም የሚመጣውም አመት በሚቀጥለውም ደግሞ በሚመጣው አመት ካለፈውም አመት ወንጀላችንን የሚያብስ ነገር ለዚህ ጾም ሁላችንም ልንዘጋጅ ይገባል። ሁለተኛ ላይ ቮለንተሪ የሆኑ ወርሺፕስ ወይም ደግሞ በነፃ ፈቃደኝነት የምንተገበራቸው ሱና ተግባራቶች ለምሳሌ ቁርአን መቅራት ሊሆን ይችላል። ሰላትን አብዙቶ መስገድ፣ ሱና ሰላቶችን ማድረግ፣ ሰደቃ መስጠት፣ ኸይረ ስራዎችን መስራት በነዚህ አሰርቶ ቀናቶች ውስጥ እጅግ በጣም የተወደዱ ናቸው። ምክንያቱም አላህ የማለበት ጉዳይ ነው። ወልፈጅር ወለያዕሊ ልአሽር ብሎ አላህ ምሎበታል። አላህ የማለበት ደግሞ ጉዳይ እጅግ በጣም አጀንዳው ሰፊና ጥልቅ ነው። እናም በእነዚህ አሰርቱ ቀናቶች የሚደረጉ ኢባዶች በሌላ ጊዜ ሀታ በረመዳን ውስጥ እንኳን ከሚተገበሩ ተግባራቶች በጣም በሚገርም ሁኔታ በላጭነት ያላቸውን ደረጃዎች እንመለከትበታለን። ሶስተኛ ላይ አላህን ማውሳት ዚክረላ፣ አላሁ አዘወጀልን ማውሳት ቃለ ላሁ አዘወጀል ፊ ሱረትል አህዛብ ያ አዩሃ ለዚነ አመኑ

እንዲታረዱ ማለትም ኢብራሂም ዓለይሂ ሰላም ትእዛዝ ታዘው ነበር፣ እስማኤል ዓለይሂ ሰላምን ለመስዋዕትነት ለጌታ እንዲያቀርቡ። ለዚህም ሱረቱ ሰፋት ሙራፍ 37 ቁጥር መቶ አካባቢ ላይ መመልከት ትችላላችሁ። ይህንን ለማድረግ ዝግጁ ሆኑ። አላህ ግን ከሰማይ የወረደን ጠቦት አምጥቶ በሳቸው ባንታ ጠቦት እንዲተደርግ አደረገ። እኛን ደግሞ በመልክተኛው ዓለይሂ ሰላቱ ወሰላም በኩል የኢብራሂምን ለጌሴ ወይም የኢብራሂምን ክብር ከፍ እንድናደርግ አላሁ ዘ ወጀል ምን እንድናደርግ አዘዘን? ቁርባን እንድናደርግ፣ ቁርባን እንድናደርግ። ቁርባን የምንለው ነገር በግን እንድናርድ ለዚህ ጥቅሙ ምንድን ነው ካላችሁ፣ ምንደው ምንድን ነው ካላችሁ፣ የዚህ ሪዋርድ በጣም የሚገርም ነው። ሪዋርድ ፎር ኤቨሪ ሄር ኦፍ ሳክሪፋይድ አኒማል መስዋዕት በቀረበው እንስሳ ላይ ባሉ ጸጉሮች ልክ ምን እንዳይሰጠዋል ይላሉ። ሱብሃነ አላህ። ለዛ ነው ቁርባን የሚያደርጉ ሰዎች አንደኛ ጥፍራቸውን ከመቆረጥ፣ ሁለተኛ ማንኛውንም አካላቸው ላይ ያለውን ጸጉር ከማንሳት የተከለከሉ ናቸው። መስዋዕቱን የሚያቀርቡት ማለት ነው። መስዋዕቱን የሚያቀርቡ አካል እና ቁርባንን እንድናቀር በስተመጨረሻው ላስት ፓርት የመጨረሻው ፓርት የዒድን ሰላት በጋራ እንድንሰግድ። ይሄ ደግሞ የሙስሊሞችን አንድነት የሙስሊሞችን ህብረት የእስላምን ውበት የሚያመለክት ነገር ነው እና የዒድን ሰላት በአንድ ላይ እንድንሰግድ መልእክተኛው ዓለይሂ ሰላቱ ወሰላም አጥብቀው አጥብቀው አዘውናል። ሕፃናቶች እናቶች፣ ወንዶች በአንድ ላይ ሆነው እንዲሰግዱ ለጌታ ለአላህ እንዲያጎበድዱና ለሰዎች የኢስላምን ውበት እንዲያሳያቸው መልእክተኛው ዓለይሂ ሰላቱ ወሰላም ጠቁመውናል። በጥቅሉ በእነዚህ አስርቱ ቀናቶች የሚሰሩ ስራዎች አላህ ዘንድ እጅግ በጣም መልካም እንዳያላቸው ናቸው። ለዚህ ደግሞ መልካም ስራ ፈልየተናፈሱል ሙተናፊሱን እንዳለው መልካም ስራዎች ሁሉ ጊዜ ሊሽቀዳደሙ ይገባል። በመልካም የምንሽቀዳደም አላህ ሁላችንም አላህ ያደርገን አላህ በእነዚህ አስርቱ ቀናቶች